ጤና ይስጥልኝ። በኢትዮ ሪቪው ቻናላችን የተለያዩ አገልግሎቶችን ዋጋ ከከፍተኛ እስከ ዝቅተኛ እንዲሁም መካከለኛ ዋጋ ድረስ ለእናንተ ለተመልካቾቻችን እናደርሳለን። በዛሬ ዋጋ ዳሰሳችን የተለያዩ የአልጋ መሸጫ ፈርኒቸር ቤቶችን ከከፍተኛ እስከ ዝቅተኛ እንዲሁም መካከለኛ ዋጋ ድረስ ለእናንተ ለተመልካቾቻችን እያደረስን ቆይታ እናደርጋለን። አብራችሁን ቆይ ሁን የምንገኘው ሰሚት 72 አካባቢ በሚገኝ ጎርጀስ ፈርኒቸር ነው። ይህንን ቤት በመካከለኛ ዋጋ ደረጃ ያስቀመጥ ነው ሲሆን ያላቸውን የአልጋ አይነቶች፣ ዋጋቸውን እንዲሁም ለእናንተ እያደረስን ቆይታ እናደርጋለን። አብራችሁ እንቆዩ። ሰላም፣ እንዴት ናችሁ? ሰላም፣ እንዴት ነሽ? እስኪ ራስህን ለተመልካች አስታውቅ። እሺ፣ እሸቴ ከበደ ባላለው ይባላለው የጎርጅስ ፈርኒቸር ስራ አስኪያጅ ነኝ። ምንን አይነት አልጋዎችን ትይዛላችሁ? የጨቅላ ህጻን አልጋ የልጆች አልጋ እና የአዋቂ አልጋዎች የአዋቂ ሰዎች አልጋ ነው የምንይዘው የአዋቂ ሰዎች አልጋ ሜትር አማራጭ አላቸው አዎ በአንድ ሜትር በሜትር ከሀያ በሜትር ከሀምሳ በሜትር ከሰማኒያ እና በሁለት ሜትር አልጋዎች አሉ አዎ እናንተ ጋር የሚገኙት አልጋዎች እራሳችሁ ናችሁ የሚሰሩት ወይስ ከሌላ ቦታ መጥተው ነው እናንተ ጋር የሚሸጡት እኛ ጋር ያሉ አልጋዎች ሁሉም አልጋዎች የእኛ ዲዛይን ናቸው እኛ ራሳችንን የምናመርታቸው አብዛኞቹ ዲዛይኖች ከኢንተርኔት ላይም አውርደን ሳይሆን የራሳችን አርክቴክቶች አሉ፣ እነሱ የሰሯቸው የስራ ውጤቶች ናቸው። እኛ የራሳችን ዲዛይኖች ናቸው እና የሌላ ምርት አንቀላቅል የራሳችንን ብቻ ነው ነ የሚሰሩበት እንጨትስ ምን አይነት እንጨት ነው? ኤምዲኤፍም ከሆነ አይነቱ ደረጃ አለው አይደል? የጥራቱ ደረጃ ምን አይነት ነው? ሌሎችም ማቴሪያል የምትጠቀሙት ጨርቆቹም እንደዚሁም ላይዘርም ከሆኑ የምትጠቀሙበት ማቴሪያል ምን ያህል ኳሊቲውን የጠበቀ? እኛ ብዙ ጊዜ ትኩረት የምናደረገው መሀከለኛ ገቢ ያላቸውና ከፍተኛ ገቢ ያላቸው ከስተመሮችን ነው። በዚህ ምክንያት፣ በዋጋ ምክንያት የቀነሰ ማቴሪያል ወይም ኳሊቲ የወረደ ማቴሪያል ምንም ነገር አንጠቀምም። ምዴፍም ከተጠቀምን አንደኛ ደረጃ ኤምዲኤፍ ነው የምንጠቀመው። አውስትራሊያ እንጠቀማለን። የሀገር ውስጥ እንጨቶች ዋንዛ፣ ቀረሮ እንጠቀማለን እና ብረትም የአልጋው ብረት ኳሊቲ ብረት አንድ ነጥብ አምስት ቲክንስ ያለው በደንብ የተበየደ እነሱን ብረቶች ነው እንዲዘው። ቀለሞችም የጣሊያን ቀለሞችን ነው የምንጠቀመው አብዛኞቹን እና ሌሎችም ቀለሞች ከጣሊያን ውጭ ያሉ ቀለሞችም ኳሊቲ ቀለሞች ናቸው። ደንበኞቻችሁ እነማን ናቸው? ብዙ ጊዜ መጥተው ከእናንተ የሚገዙት? በብዛት አዲስ ጎጆ ወጪዎች አሉ ቤተሰቦች ናቸው ቤተሰብ የመሰረቱ ሰዎች ና መሀከለኛ ገቢ ና ከፍተኛ ገቢ ያላቸው ሰዎች ናቸው። ደንበኞች መጥተው ውስጥ ከእናንተ የሚመርጡት ብዙን ጊዜ የትኛውን አልጋ ነው? ብዙ ደንበኛ መጥቶ የሚመርጠው? እኛ ጋር በብዛት የሚመረጠው ሌላ ቦታ ላይ መሰራት የማይችልና እኛ ብቻ እየሰራ ያለ ነው ለጊዜው፣ ኪንግ አልጋዎችን ነው እነዚህ አልጋዎች፣ እንደነዚህ አይነት አልጋዎች እነሱ ነው። ብዙ ደንበኞች አሉ። እስቲ ቀድሞ ከነበረው ዋጋ አሁን ላይ ያለው የአልጋ ዋጋ ምን ያህል እየጨመረ ነው? እየቀነሰም ከሆነ የዋጋ ልዩነቱ ምን ያህል ነው? አሁን ላይ የማቴሪያል ዋጋ በከፍተኛ ሁኔታ እየጨመረ ነው። ግን እኛ የተወሰነ ጭማሪ አድርገናል። የተጋነነውን ጭማሪ ቀጥታ እንዳይጨምር ትርፋችንን ቀንሰን በትንሽ ማርጅን አሁን እየሰራ ነው ያለ ነው። የተወሰነ ጭማሪ አሳይቷል። እኛ ጋ አሁን ከ30 እስከ 40 ፐርሰንት እያንዳንዱ እቃ ላይ እያንዳንዱ ማቴሪያል ላይ ቢያንስ ጭማሪ አሳይቷል። እስቲ ዝቅተኛ ከሚባለውን ጀምርና እስከ ከፍተኛው ድረስ ለተመልካች እናሳል። ዝቅተኛው ያው የጨቅላ ሕፃን አልጋ ነው። ዘጠኝ ሺ ብር አለ። ሌላ ደግሞ 14 ሺ ብር አልጋ አለች። ችኛዋ አሁን የጨቅላ ሕፃን አልጋ ናት። ሁለት መሳቢያ ያለው የዳይፐር የተለያዩ ነገሮች ማስቀመጫ እና ችኛዋ በር ተካፋች ናት። ወደዚህ ትከፍታለች። ወላጆች ከልጆቻቸው አልጋ ጋር አያይዘው ይህን ከፍተው ጥቅም ለማጥባት ለምንም እንዲመች ተካፋች በራለ። እስኪ ደግሞ ከዚህ ዋጋ ከፍ ሲል የትኛው ነው? ከዚህ ከፍ የሚለው የልጆች አልጋ ነው እንደነገርከኝ። እስካሁን ካየናቸው በዋጋ ከፍ የሚለው ይሄ ነው። እስኪ የተሰራበትን ማቴሪያል አይነቱን ስንት ሜትር እንደሆነ ዋጋውን እንዲሁም ለተመልካች አልጋው ሜትር ከአልጋ ነው በአንደኛ ደረጃ ሌዘር እና ስፖንጅ ነው የተሰራው። የእንጨቱን ፓርት በአንደኛ ደረጃ ኤምዲፍ ነው። ያው ብዙ ጊዜ የአንደኛ ደረጃ ሆነ ኤምዲፍ አንዳንዶች ኤችዲኤፍ ምናምን በሚል ነው ገበያ ላይ የሚታወቀው እና ሁሉንም ማቴሪያል ያው እንደነገርኩሽ በኳሊቲ ማቴሪያል ለምንጠቀመው እሱ የተሰራው እንደዛ ነው። የልጆች አልጋ ነው። ከፍ ከፍ ያሉ ልጆች ናቸው እና ይህንን የሚጠቀሙት ዋጋው አስራ ስድስት ሺ ብር በዚህ ደግሞ በዋጋ ከፍ ወደሚለው እንሂድና ለተመልካች የሚያሳይ እዚህ ጋር ደግሞ ሌላ የልጆች አልጋ ይታየኛል። እስቲ ዋጋውን እንዲሁም የተሰራበትን ማቴሪያል ስንት ሜትር እንደሆነ አያይዘህ ንገረኝ። ይህኛው ያው አንድ ክፍል ውስጥ ሁለት ልጅ ወይም ከዛ በላይ ላላቸው ሰዎች ነው የሚሆነው። ይህ አልጋ ቦታ ቆጣቢ ነው። ብዙ እቃ አሁን ለምሳሌ የስረኛው አልጋ ሜትር ከሃያ አልጋ ነው። ከስር ሁለት መሳቢያ ያለው የተለያዩ እቃዎችን ያስቀምጡበታል። በዚህ በኩል ደረጃዎች እና ደረጃው መወጣጫ ደረጃ ያለው ደረጃውም የመሳቢያ ነው። እያንዳንዱ ላይ የልዩዎች የተለያየ እቃ ያስቀምጡበታል ማስቀመጥ ይችላል። ዋጋው 38 ሺህ ብር ነው። የተሰራበት ማቴሪያል በአውስትራሊያ ጣውላ እና በኤችዲኤፍ የተሰራው ሁለቱን ቀላቅለን የሰራ ነው አንድ ላይ ነው የተሰራው። እዚህ ጋም ደግሞ ሌዘር መደገፊያ ይታየኛል። ሌዘር መደገፊያ ያለው ልጆች ቤታቸው ውስጥ ማጥናት ከፈለጉ እዚህኛው ጋር ደገፍ ብሎ የሚቀምጣሉ እዚህ ጋም መብራት እናስገባላቸዋለን። ስፖት ላይት ይገባለታል። አልጋቸው ላይ ሆነው ማንበብ ይችላሉ። እስቲ ከዚህ እስካሁን ካየነው ደግሞ በዋጋ ከፍ ወደሚለው እንሂድና ለተመልካች እናሳይ። አሁን ከዚህ ቀጥሎ የምናየው የትልቅ ሰው አልጋ ነው። አዋቂ አልጋዎች፣ ከአዋቂ አልጋ እንደነገርከኝ በዋጋ ዝቅ የሚለው ይሄ ነው። እስኪ የተሰራበትን ማቴሪያል አይነቱን፣ እንዲሁም ለተመልካች አሳየን። በዋጋ ዝቅ የሚለው አሁን ሱቃችን ላይ ያለ ይሄኛው ስለሆነ ነው እንጂ ሌሎች ከ16 ሺህ ብር ጀምሮ አሉ። 16 ሺህ ብር፣ 18 ሺህ ብር፣ 24 ሺህ ብር አሉ። አልጋዎችን እንደምትናቸው የመጣንበት ብራንች ስለሌሉ ነው እዚኛው ስለሌሉ ነው። ይህኛው 35000 ብር ነው። አልጋዎች በብዛት የሚሰሩበት ማቴሪያል ተመሳሳይ ማቴሪያል ነው። ዲዛይናቸውና ሳይዛቸው ነው ልዩነት የሚያመጣው። ኤምዴፍ ነው፣ አንደኛ ደረጃ ኤምዴፍ ነው። ብረቱ ኳሊቲ ብረት ነው። ያው ዲዛይኑ እንደምታየው ነው። በመስታወትና በኤምዴፍ ነው የተሰራው። ዋጋው ስንታልከኝ? ዋጋው 35 ሺህ ብር። ከዚህ ደግሞ እስኪ በዋጋ ከፍ የሚለውን በአይነትም ለየት የሚለውን እናሳይ። በዋጋ ተመሳሳይ እና በአይነት የሚለይ ያለ ይህኛውም፣ በአውስትራሊያ ጣውላ እና በአንደኛ ደረጃ የምድፍ ነው የተሰራው። ብረቱም ጨመርኩ ተመሳሳይ ዋጋ ነው። ከዚህ ስስቲ በዋጋ ከፍ የሚለው በአይነትም ለየት የሚለው የትኛው አይነት ዋጋ ነው? ከነዚህ ቀጥሎ ያሉት ኪንግ አልጋዎች ናቸው። ኪንግ አልጋ አሁን ይህኛው ሁለት ሜትር ከሁለት ሜትር አልጋ ነው። ዋጋው 68 ሺህ ብር ነው። ሁለት ሳይድ ኮሞ አለው። ድሬሲንግ የራሱ ድሬሲንግ ከነ መስታወቱ አለው። ይህኛው በነጭ ከለር ነው እና ዲዛይኑ ይለያል። ሁለተኛ የዚህ ተመሳሳይ ይህኛውም አልጋ አለ። በዋጋም ተመሳሳይ ናቸው። ዋጋም ሁለት ሜትር ይሄኛው ግን ሜትር ከሰማንያ ስለሆነ የተወሰነ የዋጋ ልዩነት አለ። ሁለት ሜትሩ ስንት ነው ዋጋው? ይህኛው ስልሳ ስምንት ሺህ ብር ነው። እስቲ ወደዛኛው እንሂድና ዋጋውን አይነቱንም እንዲሁ ደግሞ ለተመልካች እናሳይ። እስቲ ይሄኛው አልጋ ከቅድም ካየ ነው እንደነገርከኝ በሜትር አነስ ይላል። ዋጋም ልዩነት ካለው የተሰራበትን ማቴሪያል ልዩነት ካለው፣ እንዲሁም ከዛኛው ጋር ዋጋው ተመሳሳይ ነው። በሳይዝ ስለሚቀንስ ግን ይሄኛው ዋጋው ይቀንሳል። ይሄ ሜትር ከሰማንያ በሁለት ሜትር አልጋ ነው። ሁለት ሳይድ ኮሞዲኖች አሉት። የድሬሲንግ ወንበር ድሬሲንግና መስታወት አለው እና እንደምታዩ አልጋው በጣም ነው የሚያምረው። አዲስ ዲዛይን የሰራ ነው እዚህ አገር እናንተ ጋር ነው የተሰራው። ጥቡ በተለይ ከውጭ የገባ ኢምፖርት የተደረገ ነው የሚመስለው። ነው እነዚህ አልጋ እኛ ጋር ያሉ እቃዎች ሁሉንም እኛ ነን እንሰራቸው ዲዛይናቸውም አሁን ለምሳሌ ይሄ ዲዛይን ከኢንተርኔት ላይም የለም፣ ዳውንሎድ ያደረግ ነው አለ የራሳችሁ ነው። ዲዛይኑም የአበሻ ዲዛይን ነው የራሳችን ነው። እነዚህ አልጋዎች ያው በፊት ላይ ለኪዊን ፋሚሊ፣ ለሮያል ፋሚሊ ተብለው የሚሰሩ ናቸው። በጣም ሀብታሞች የሚጠቀምባቸው አልጋዎች ናቸው። የነገስታት አይነት ድባብ አለው አልጋው ዲዛይኑ ዋጋው ስንት ነው? ከዛኛው ጋር ልዩነቱ ምኛው? ስልሳ ሁለት ሺህ ብር ነው። ስልሳ ሁለት ሺህ ብር ነው። ሁሉ ነገሩ አሪፍ ነው እንዳየሽው። አሁን ይሄ ሳይድ ኮሞ ከኋላው ቅርጾቹ፣ ይሄ መሳቢያው ሁን ቅርጽ ራሱ ትንሽ ለየት ያለ ነው። ቅቡ፣ በተለይ በጣም የቀለም ቅቡ ፊኒሽንጉ፣ ብዙ ጊዜ እኛ ሀገር ፈርኒቸር ሲመረት ፊኒሽንግ ላይ ነው ከነ ፊኒሽንግ ያየ እንግዲህ ሁሉንም አልጋዎች አይተናል ይመስለኛል፣ እዚህኛው ብራንች የሚገኙትን አልጋዎች፣ ሌሎችንም አልጋዎች። እናንተንም ፈልገው ከእናንተ መግዛት ፈልገው ለሚመጡ ደንበኞች አድራሻችሁን አስቀምጥ። እሺ፣ ይሄኛው ብራንቻችን ሰሚት 72 የሚባል ቦታ ላይ ነው ያለው። ሰሚት 72 ነው። ሌላ ብራንች አያት አለን። አያት ከአደባባዩ ወደ ጣፎ መስመር ስቴጂ እዛ ጋር አለን ሁለተኛ ኢምፔሪያል ጋር አለን ገርጂ ላምበረት አለን መገናኛ እና ቱሉዲምቱ ቱሉዲምቱ ከጎመጁ ማደያ አለፍ ብለሽ ሌላ ብራንች አለን እኛም ከእናንተ መጥተው እንዲገዙ እንዲጎበኟችሁ የመረጡትን አልጋ እንዲወስዱ መልእክታችን እናስተላልፋለን ጊዜያችሁን ስለሰጣችሁን ከልብ እናመሰግናለን መልካም ቀን መልካም ስራ ይሆንላል እሺ እኛም እኛን ፈልጋችሁ እዚህ ድረስ ስለመጣችሁ እናመሰግናለን። ብዙ በእናንተ ምክንያት ብዙ ሰው ሆናል። እናመሰግናለን። መልካም ቀን። ተመልካቾች፣ አሁን የምንገኘው ራማ ፈርኒቸር ነው። ይህንንም ቤት በመካከለኛ ዋጋ ደረጃ ያስቀመጥ ነው ሲሆን ያላቸውን የአልጋ አይነቶች ዋጋውን እንዲሁ ለእናንተ እያደረስን ቆይታ እናደርጋለን። አብራችሁ ቆይ። ሰላም፣ እንዴት ናቸው? እግዚአብሔር መስገንዳ ነው። ራሳችሁን ለተመልካች አስተዋወቂ ነው። እሺ እኛ እራማ ጠቅላላ እንጨት ስራዎች ድርጅት ነው። የምንሰጣቸው አገልግሎቶች ደግሞ ቁምሳጥን፣ አልጋ፣ እንዲሁም ደግሞ በር፣ ክችን ካቢኔት እና የተለያዩ ብዙ ሸሚዝ ቆሞች ብዙ ነገር አለ ሶፋ እናመርታለን። ዛሬ እኛ ለአልጋ ነው የመጣ ነው እና ምን ምን አይነት አልጋዎችን ትይዛለን? አልጋዎቻችን እንደ እንደየሰዉ ፍላጎት ነው ለምሳሌ ዋንዛ እንጨት ይሰራልን ካሉ በዋንዛ እንጨት፣ ኤሚዴፍ ዩ ካሉ በኤሚዴፍ። እንዲሁም በውጭ ኤሚዴፍ እና በሀገር ውስጥ አንደኛ በሚባሉት በሀገር ውስጥ ኤሚዴፎች እንሰራለን። ሜትርስ አማራጭ አላችሁም አለ ሜትር ከሀያ እንሰራለን፣ ከሀምሳ እንሰራለን፣ ከሰማኒያ እንደየሰው ፍላጎት ነው። እሱም እንደዛ እስከ ሜትር አንድ ሜትርም እንሰራለን። ዘጠና ሳንቲም አለ። ዲዛይኖቹስ እናንተ ጋር ያሉት ዲዛይኖች የራሳችሁ ናቸው ወይስ አሁ፣ የራሳችን ናቸው። ብዙዎቻቸው የራሳችን ናቸው። እንዲሁም ደግሞ ሰውም እንደዛው ይሄን ነው የምፈልገው ብሎ ያመጣውን ዲዛይን እኛ እንሰራላቸዋለን። የሚመረቱትም እናንተ ጋር ነው? ሁሉም አይነት እኛው ጋር ነው የሚመረቱት። ስ ብዙ ጊዜ ደንበኛ መጥቶ የትኛውን አልጋ ይመርጣል? ብዙ ጊዜ የሚመርጠው አልጋ እነዚህ ሜትር ከሀምሳዎችን በብዛት እንሸጣለን እና እርሳስ ከለር ምናምን የሚፈልጉ አሉ። እንደዚሁም እንጨት ከለር ይወደዳል። እሱንም ይቻላል። ደንበኞቻችሁ ስነማን ናቸው? ከእናንተ መጥተው ብዙ ጊዜ የሚገዙት ደንበኞቻችሁ፣ ብዙ ጊዜ አቅራቢያም ያሉት ይመጣሉ። እዚህ ስለሚያዩ ሲያልፉ በታክሲ ምናምን የሚያልፉት እንዲሁም ደግሞ ከዚህ በር ምናምንም እንደዚሁ ስለምንገጥም ብዙ ሳይት ነው የምንገጥመው፣ በዛው እያዩ እየጠየቁን ይመጣሉ። የአካባቢ ሰዎች ደንበኞቻችሁ ናቸው። ቀድሞ ከነበረው የፈርኒቸር ዋጋ በአጠቃላይ እንዲሁም ያልጋ ዋጋ አሁን ላይ ምን ያህል ጭማሪ እያሳየ ነው? አሁን ያው ታውቂያለሽ ከሀገር ከእንትንም ጉዳይ ከውጭ የሚመጣው እቃ እየተወደደ ስለሆነ ትንሽ ከብዙም ሳይሆን ትንሽ ጭማሪ አለ። እናንተ ጋር የሚገኙትን የአልጋ አይነቶች ሳይዛቸውን ዋጋቸውን እንዲሁ ለተመልካች ታሳይልኛለሽ? በዋጋ በሳይዝም እንዲሁም ዝቅተኛ ከሚባለውን ጀምርና እስከ ከፍተኛው ድረስ ለተመልካች እናሳያለን። የትኛው ነው በዋጋ ዝቅተኛ? በዋጋ ዝቅተኛው ለምሳሌ ይሄኛው ሜትር ከሃያ ነው። ሜትር ከሃያ አስራ ሁለት ሺህ ብር ነው የምንሸጠው ከአንድ ኮመዲኗ ጋር። ይሄ ሜትር ከሀያ አልሽኛል ጋር የሚሰራበት ማቴሪያል ኤምዲኤፍ ነው እንጨት ነው ኤምዲኤፍ ነው ማቴሪያሉ። ከዛ እግሩ አውስትራሊያ እንጨት ነው የምናደርገው። ኤምዲኤፍ ሲባል ብዙ አይነት አለ እና እስኪ ይሄኛው ኤምዲኤፍ ምን ያህል ጥራት ነው የጠበቀ ነው? እኛ በብዛት የምንሰራው በአንደኛ ኤምዲኤፍ ነው የምንሰራው፣ ምክንያቱም ካስተመር ለመያዝ ማለት ነው። ጥሩ ነገር ሲሆን ሁሉም ሰው ይመጣል። እስቲ ቀጣዩ እስከዚህ በዋጋ ከፍ የሚለው የትኛው? በዋጋ በጣም ከፍ የሚለው ይሄኛው የውጭ ምደፍ ነው። ሀያ ሺህ ነው የሚሸጠው። ይሄኛው ሜትር ከሀምሳ ከሁለት ኮሞዲ ነው ጋር ማለት ነው። ሀያ ሺህ ብር ነው የሚሸጠው የውጭ ምደፍ ነው። የውጭ ምደፍ ነው በዲዛይኑ፣ እንደዚሁም ደግሞ በዋጋም በሜትርም ለየት የሚለው በዋጋም በዲዛይንም ያው ያው ዛጋ የምታዩ ነው እናሳያሉ እስካሁን ካየናቸው በዲዛይኑ ለየት የሚለው ያልጋ አይነት ይሄ ነው። እስኪ ሜትሩ ዋጋው እንዲሁ ለተመልካች ይሄም እንደዛው ዋጋው 17 ሺህ ነው ከሁለት ኮሞዲኖ ጋር እና እንደነገርኩሽ ነው ቅድም እንደየሰው ፍላጎት ነው። ከኢንተርኔት አይቶ የሚመጡ አሉ። እንደየ ፍላጎታቸው እኛ እንሰራላቸዋለን። ዝም ይሰራላሉ። ብዙ ጊዜ ደግሞ ዝም ያለ ነገር ነው ሰው የሚፈልገው ኮተቴ ያልበዛለሁ ምጥ ስለሚሉን በብዛት ቀለል ያለ ቀለል ያለ ነገር ነው የምትሰራው። ስንት አልሽኝ? ዋጋ አስራ ሰባት ሺህ ከሁለት ኮሞዲኖ ነው ጋር። እስቲ ይህኛውስ አልጋ፣ ይህኛውም አልጋ የውጭ የሚዴፍ ነው። ከአንድ ኮሞዲኖ ጋር አስራ አምስት ሺህ ነው የሚሸጠው። አስራ አምስት ሺህ ብር አስራ አምስት ሺህ ነው የሚሸጠው። ስንት ሜትር ነው? ሜትር ከሀምሳ ነው። ሜትር ከሀምሳ ደግሞ ወደ ሌሎቹ አልጋ አይነቶች ንሄድና ለተመልካች እናሳይ። እስቲ ይሄኛውስ? አልጋ ይመስለኛል፣ ዲዛይኑን ቅድም አይተነዋል። በምንድን ነው የሚለየው? ይሄኛው ሜትር ከሀምሳ ነው ያኛው ሜትር ከሀያ ሲሆን፣ ይሄ ሜትር ከሀምሳ ነው። ይህም እንደዚሁ ከሁለት ኮመዲኖ ጋር አስራ ሰባት ሺህ ነው የምንሸጠው። ኮመዲናውን ትተው አልጋውን ብቻ መውሰድ ይችላሉ። ይችላሉ እንደየሰው ምርጫ ነው። ይሄ አሁን ኮመዲናውን ትተው አልጋውን ብቻ ቢወስዱት ዋጋው ስንት ይሆናል? ይሄኛው ዋጋውን ያለ ኮመዲኖ አስራ አራት ሺህ እንሸጣለን። ወደ ሌላኛው ደግሞ እንሂድና እስቲ ይሄኛውስ? አልጋ ይሄኛው አልጋ በጣም ሰው ይወዳልኝ ከለር ከለሩም በጣም ቆንጆ ነው። ዝም ያለ ስለሆነ ዝም ያለ ስለሆነ ሰው በጣም ስለሚፈልገው ከሁለት ኮሞዲኖ ጋር እሱ 18000 ነው። ማለት 18000 ኮሞዲኖውን መተው ይችላሉ። እንደነገር ሲ ሲቀር ኮሞዲኖው አልጋው ብቻ ሲሆን ዋጋው ስንት ይሆናል? ሲቀር 15000 እንሸጣለን። አስራ አምስት እሺ። እስቲ የተሰራበት ማቴሪያል ምንድን ነው? ይሄ የተሰራበት ማቴሪያል የሀገራችን ኤምዲኤፍ ነው እና ግሩን አውስትራሊያ እንጨት ነው የምንጠቀመው ይመስለኛል ሁሉንም አይነት ቆንጆች ሁሉንም የአልጋ አይነት አይተናል ይመስለኛል። ጊዜያችሁን ስለሰጣችሁ እናመሰግናለን። ተመልካች እናንተ መቶ መጎብኘት ከእናንተ መግዛት ቢፈልግ አድራሻችሁን ብታስቀምጡ። እሺ፣ ስለ ጎበኛችሁን እናመሰግናለን። አድራሻችን ወደ ሀያት ጣፎ በሚወስደው መንገድ ላይ ክብር ደመና ጋር ሪፍቲ ባሊ ህንፃ ላይ እንገኛለን። እንዲሁም ደግሞ ወርክሾፓችን ሳሌም ሕንጻ ጋ ነው መጎብኘት ትችላላችሁ። እኛም መጥተው እንዲጎበኟችሁ የመረጡትን አልጋ ከእናንተ እንዲወስዱ መልእክታችን እናስተላልፋለን። ጊዜያችሁን ስለሰጣችሁ እናመሰግናለን። መልካም ቀን፣ መልካም ስራ። ተመልካቾች አሁን የምንገኘው ከአያት ወደ ጣፎ በሚወስደው መንገድ ላይ በሬሳ የእንጨት ስራዎች ነው። ይህንን ቤት በዝቅተኛ ዋጋ ደረጃ ያስቀመጥ ነው ሲሆን ያላቸውን የአልጋ አይነቶች ዋጋቸውን እንዲሁ ለእናንተ እያደረስን ቆይታ እናደርጋለን። አብራችሁ ቆዩ። ሰላም እንዴት ናቸው? ሰላም እንዴት ነሽ? ራሳችሁን ለተመልካች አስታውቂ። እኔ ህይወት ካሱ ይባላለሁ። ድርጅታችን በሬሳ የእንጨት ስራዎች ይባላል። የቤት እቃዎችን ና እንዲሁም አንዳንድ የቢሮ ፈርኒቸሮችን ነው የምንሸጠው። ምን ምን አይነት አልጋዎች ይገኛሉ እናንተ? እኛ ጋር የሚገኙት አልጋዎች ሁለት አይነት አልጋዎች አሉ። በዲዛይን ደረጃ ሌዘር የለበሱ በሌዘር የተሸፈኑ እና ሙሉ ለሙሉ ደግሞ እንጨት ብቻ በእንጨት ብቻ የሚሰሩ አልጋዎች አሉ። እንዲሁም ደግሞ ከውስጣቸው እቃ ማስቀመጫ እንደ ሳጥን ቦክስ ያላቸው ናቸው። በጣም ምቹና ጠንካራ የሚባሉ አልጋዎች ናቸው ያሉ። አልጋዎቹ እናንተ ጋና የሚመረቱት ወይስ ሌላ ቦታ ተመርተው ተረክባችሁ ነው የሚሸጥ? አልጋዎቻችን የራሳችን ዲዛይን እና የራሳችን ምርቶች ናቸው። የራሳችን ፋብሪካ ውስጥ ነው የሚመረቱት። ብዙውን ጊዜ ደንበኞቻችን እነማን ናቸው? ደንበኞቻችን ከማንኛውም ኖርማሊ ነዋሪ ጀምሮ እስከ ገስት ሀውስ ሆቴሎች ድረስ ማንኛውም ሰው የሚጠቀማቸው እቃዎች ስለሆኑ ያሉ በቀላሉ ተንቀሳቃሽ ስለሆኑ ከማንኛውም ማንኛውም ሰው እስከ ገስት ሀውሶች ሆቴሎች አብዛኛው የሚወስዱልን ሁሉም ሰው ተጠቃሚ አይነት እቃዎች ናቸው ያሉ የትኛውን አልጋ አይነት ይመርጣል? ብዙ ጊዜ ደንበኛ መት እንደነገርኩሽ፣ ሁለት አይነት ነው ያለን እንጨትና ሌዘር ነው። ብዙ ጊዜ የሚሸጠው የሌዘሩ ነው። በሳይዝ ደረጃ ደግሞ ከሆነ አንድ ከሀያና አንድ ከሀምሳ አብዛኛው ጊዜ ይወጣል። አልጋዎቹ የሚሰሩበት ማቴሪያል እንጨቶቹም እንዲሁም ኤምዲኤፍም ከሆነ ሌዘሮቹም በምን አይነት ጥራት ደረጃ ላይ ያሉ ናቸው? የሚሰራበት ማቴሪያል ኤምዴፍ ነው። አንደኛ ደረጃ የሚባለው ኤምዴፍ ጠንካራ ኤምዴፍ ነው። ይሄ አሁን በእንጨት ብቻ ነው የሚሰራ ያልኩሽ ሙሉ ለሙሉ ኤምዴፍ ነው። ያኛው ሌዘር የለበሰው ደግሞ ከስር ቦክሶቹ እንዳለ ኤምዴፍ ሆኖ ከላይ ነው ሌዘር የተሸፈነው እና ሙሉ ለሙሉ በኤምዴፍ ነው የሚሰራው። ሌዘሩስ ምን ምን? ሌዘሩ የምን አይነት ደረጃ? አንደኛ ደረጃ የሚባል ጥራት ያለው ሌዘር ነው። እስቲ አሁን ላይ እናንተ ጋር የሚገኙትን አልጋዎች ሳይዛቸውን ዋጋቸውን እንዲሁ ለተመልካች ታሳይ ታሳይልኛል። ዝቅተኛ የሚባለው የትኛው አይነት? ዝቅተኛ የሚባለው ከዘጠና ሳንቲም ጀምረዋለን። ለምሳሌ አሁን ሜትር ከሀያውን ባሳይሽ በእንደዚህኛው አይነት አለ። ይሄውን ዋጋው እንጨት ነው፣ ጋር ደግሞ ሌዘር አለው። ይሄኛው እዚህ ውስጥ ዕቃ እንደማስቀመጫ ነው፣ ቦክስ ነው፣ ይከፈታል። ያ ከዛም ስትፈልጊ እንደዚህ ይዘጋል። በእንደዚህ ከሆነ ስምንት ሺ አስር ብር ነው ይሄ ዋጋው። ከዚህኛው ደግሞ በራሱ በሜትር ከሀያ ሳይዝ ሆኖ በእንደዚህኛው ዲዛይን አለን። ሌዘር ያለው ማለት ነው። ይሁን ለምሳሌ ሜትር ከሀምሳ ሳይዝ ነው። ሜትር ከሀያ ሆኖ በእንደዚህ አይነት ዲዛይን አለን። በዚህኛው ሲሆን ዋጋው ስድስት ሺ ስምንት መቶ ብር ነው እና ሜትር ከሀያው ማለት ነው። ሌላው ይሄኛው ከሀምሳ ነው። ሁለተኛው ዋጋችን ሜትር ከሀምሳ በዚኛው ስምንት ሺህ ሁለት መቶ ብር ነው የምንሸጠው ከዚህ ውጪ ደግሞ የኛ ቤት እቃ ተመራጭ የሚያደርገው ውስጦቹ የእቃ ማስቀመጫ ቦታ ያላቸው እቃዎቻችን ልክ እንደዚህ ሲከፈቱ ውስጡ እንደዚህ እቃ ማስቀመጫ ነው ቤት በጣም ተመራጭ ነው አብዛኛውን ተመራጭ የሚያደርገንም ከሌላው ፈርኒቸር ቤቱም ለየት የሚያደርገው የእኛም ቤት ዲዛይን ይሄ ይሄ ነው እስኪ ከዚህ ደግሞ በሜትርም በዋጋም ከፍ የሚለውን እኔ እሺ እስቲ ይሄኛውስ? ሌላኛው ሁለተኛው ሙሉ ለሙሉ በኤምዴፍ የሚሰራው አልጋችን ይሄ ነው። ሜትር ከ50 ሳይዝ ነው ይሄ። ውስጡ እዛ ጋር ቅድም እንዳሳየሁሽ ይሄም እቃ ማስቀመጫ አለው። አዎ፣ ሁሉም አልጋዎቻችን አላቸው። ፕራይሱ ይሄኛው 15360 ብር ነው። 15360 ብር። እዚህ ጋርም የፈለሹ ፎቶዎች የተለያዩ እቃዎች ማስቀመጫ ሼልፎች አሉት። ፍራሻቹ፣ በሬሳ ይላል አንድ ላይ ነው። ፍራሽም ራሳችሁ ታመርታለ ፍራሽም እናመርታለን። አሁን የምነግርሽ ግን የአልጋዎችን ዋጋ ብቻ ነው። ፕራይሱን ሳይጭ አይደለም ግን፣ ፍራሹም የራሳችን ምርት ነው። የመጨረሻ ትልቁ አልጋችን በሳይዝም በፕራይስም ይሄ ነው። ሜትር ከ ሰማንያ ነው ሳይዙ፣ ዋጋው 9700 ነው። ይሄም እንደሌሎቹ ማስቀመጫ አለው። እና ይህን ይመስላል። በኤምዲኤፍና በሌዘር ነው የተሰራው ወይስ ማቴሪያሉ የሚለይ? ይመስላል ከስር ውስጦቹ እቃ ማስቀመጫው ሙሉ ለሙሉ ኤምዲኤፍ ነው፣ ከዛን ከላይ ሌዘር ነው የተሸፈነው። የላይኛውም ዋናው ቋሚ ኤምዲኤፍ ሆኖ ከላይ ሌዘር ነው የለበሰ። እስቲ ሌሎች ያላየናቸው ያልጋ አይነቶች። ሌሎች ዘጠና ጀምሮ ነው ያለን። ያው ቅድም እንደነገርኩሽ ዲዛይን የዘጠናው ዋጋ አምስት ሺ አራት መቶ ብር ናት። በሌዘሩ ልክ በእንደዚህ አይነት ና ዛጋቱ ደሞ ይሄ በሜትር ካምሳው አይነት ዋጋ ልዩነት ያመጣል። በሁለቱ ዲዛይን ያለው አንድ አይነት ነው። አዎ። ጊዜያችሁን ስለሰጣችሁ እናመሰግናለን። መልካም ስራ፣ መልካም ቀን ይሁንላችሁ። ግን ሰዎች መጥተው ከናንተ መግዛት እናንተ መጎብኘት ቢፈልጉ አድራሻችሁን ብራንቾችም ካላችሁ እንዲሁ አስቀምጡ። እሺ። እኛም በጣም ነው የምናመሰገነው መጣችሁ፣ ስለጎበኛችሁን አድራሻ አዲስ አበባ ውስጥ አምስት ብራንቾች አሉን አያት ከአያት አደባባይ ወደ ጣፎ በሚወስደው መንገድ ጋር ሪፍት ቫሊ ዩኒቨርሲቲ አጠገብ፣ ቦሌ በግተራው አዲሱ ስቴዲየም በግተራው ፊት ለፊት አለን። ሌላ ሀብተ ጊዮርጊስ ድልድይ ተፈራ ስዩም ህንፃ ስራ አለን። ጀሞ አንበሳ ጋራዥ ፊት ለፊት እንዲሁም ቃሊቲ ቼራሊያ አለፍ ብሎ አቢሲኒያ ባንክ ፊት ለፊት አለን። ከአዲስ አበባ ውጭ በክፍለ ሀገር አዋሳና አዳማ አለን። እነዚህ ይመስላል። እኛም መጥተው ከእናንተ እንዲገዙ እንዲጎበኟችሁ መልእክታችን እናስተላልፋለን። ጊዜያችሁን ስለሰጣችሁን እናመሰግናለን። መልካም ስራ። እኛም እናመሰግናለን። እሺ።